እንደምን አላችሁ? ሰላም እግዚአብሔር ይዛላችሁ። በአንድ ርዕስ ጉዳይ ወደ እናንተ መጥቼ ነበረ። ይኸውም ብዙውን ጊዜ አድሬስ እየተደረገ ያይደለ ሀሳብ ነው፣ ግን በጣም ደግሞ አስፈላጊ የሆነ ሀሳብ ነው። ምክንያቱም ከሀሳቡ በስተጀርባ እየተደረጉ ያሉት ነገሮች በጣም ዳይሬክትሊ የነገውን የበገና ትውልድ ጥያቄ ውስጥ የሚያስገባ በተጨማሪ ደግሞ ኢቭን ክርስቲያናዊ ሕይወታችን መንፈሳዊ ሕይወታችን ኦርቶዶክሳዊ ሕይወታችን ላይም ትልቅ ጥያቄ እያመጣ ያለ ነገር ነው። ከሌሎች አላማቶች እየተረከብን እነራሳችን እየቆጠርን የምንጠቀማቸው አንዳንድ አይዲያዎች በጣም ስር ሰደው ቤተክርስቲያኗን እያናጓት ያሉ ሰዓት ነው። ብዙ ብቻም አይደለም ሀሳቦቹ ራሱ በጣም መንፈሳዊ ያልሆኑና እጅግ በጣም የኦርቶዶክሳዊ ህልውናን የሚያጠያይቁ ናቸው። እንግዲህ ቅርብ ጊዜ ብዙዎቻችሁ ተመልክታችሁት ሊሆን ይችላል። ዲያቆን ሄኖክ ከአንድ የተጋበዘበት ኢንተርቪው ያደረገበት ነበረ አንድ እንትን ፖስት ያደረገ እና ያ በጣም በሚገርም ሁኔታ በጣም ጥልቅ የሆኑ ሀሳቦች የተንሸራሸሩበት ነው እንደ ቀላል የተወሩት ነገሮች ግን በጣም ብዙ ያነሱት ሀሳቦች ነው። ከነሱት መካከል አንዱ በጣም የሚከነክነኝና ብዙ ጊዜ እንደ ቀላል ነገር ሲታይ የማስተውለው ነገር ስለሆነ ነው ወደ እናንተ የመጣሁት። ይኸውም ዮጋ ምንድን ነው? ከዮጋ ጋር የተገናኙ አንዳንድ የተለያዩ አሰራሮች፣ አንዳንድ የተለያዩ ነገሮች ቤተክርስቲያን በምን አይነት መልኩ እየጠቀሙ ነው እየጎዱ ነው የሚል ጥያቄ ነውእና ዲያቆን ሙሉ ለሙሉ ያስረዳበትን መንገድ ባህላ ንረበስ የምቀበለው ነው መንፈሳዊ አይደለም። ለቤተ ክርስቲያን አይጠቅምም። አመጣጡም ከጣዖት ቤቶች ነው፣ አካሄዱም የጣዖት ነው። ቀይረ ነው ስፖርት ማድረግ አንችልንም። ቀይረ ነው ምንም አይነት ልናደረገው የምንችልበት ለጤና ይጠቅማል የሚባል ነገር አይደለም። ሙሉ ለሙሉ አካሄዱ ጣዖትን ነው ወደ ማምለክ የሚያስኬደው። ለምን እያንዳንዱ ፖዚሽን የሚያመላክተው ከተማሩት ዮጊዎቹ ሽቫ ከሚባለው አምላክ የተማሩት ፖዚሽኖች እያንዳንዳቸው ቀጥታ እሱን ወደ ማግኘት ነው። ሌላው ደግሞ ተጨማሪ ሰባቱን ቻክራዎች መክፈት ነው። እነዚህ ሰባት ቻክራዎች የተባሉት በእኛ አስሩ ሕዋሳቶች ማለት ነው። በእነሱ እንግዲህ እያንዳንዳቸው እየተከፋፈሉ ብዙ ነገር ያስተባሉ። ጠለቅ የራሴ ብዬም የራሴን ምርምር አድርጌያለሁ በሱ ላይ እና ዮጋ ማለት ጣዖት አንድ ከሆነ 100 ፐርሰንት እሱም 100 ፐርሰንት ምን መሆን ነው? ሰይጣንን መዋሃድ ትምህርቱ የዮጋ እና ነጮች አግበስባሾች ናቸው። በስነ ባህሪያቸው ለምን ሃይማኖትን ገፋው ጥለዋል፣ ባህልን ገፋው ጥለዋል። እና ያ የሄዱበት መንገድ ዮጋን ችግር የለውም መንፈሳዊነቱን እንጥወውና ስፖርት፣ ስፖርት ነገሩን እንውሰድ ብለው ነው እየተናገሩ ያሉት። ይሄው ተመሳሳይ ሀሳብ በገና ውስጥ መጥቷል። በአሁኑ ሰዓት አንዳንድ ቲክቶክ እና ዩቲዩብ ላይ ሲመለከት አንዳንድ እነዚህ ስፓም የሚባሉ ሪጁቬኔሽን ላይ የሚያተኩሩ የባህል ሕክምና ላይ የሚያተኩሩ አንዳንድ ሰዎች መንፈሳዊነት በጎደላቸው ሰዓት ከዛም ከዚህም የቃረሙትን የተሳሳተ አስተሳሰብ ይዘው መጥተው እኛ ካለን ጋር ሊቀላቀሉ የሚሞክሩ ሰዎች ተመልክቻለሁ። በደንብ አስተውያቸዋለሁ። የተማሩት እንዳለ የነጮቹ ትምህርት ነው እና የተማሩት የነጮቹ ትምህርት ደግሞ እንዴት ብለን ህሊናችንን ሰላምን መስጠው እንዴት ብለን ክርስቶስን ሳይፈልጉ ክርስቶስን ሳያውቁ ግን የበገናውን ንዝረት መጠቀም ለሰላም ክርስቶስን ሳይወዱት ግን በገናውን መውደድ መዝሙርን መውደድ ይሄ በጣም የተሳሳተ ሰይጣናዊ አካሄድ ነው። ክርስቶስን እንዳይሰበክ ማረጊያ መንገድ ነው። ነጮቹ ይሄን ነው የሚጠቀሙት። በጣም ብዙ ነጮች ጾም፣ ጸሎት ያደርጋሉ፣ ግን ጾማቸው፣ ጸሎታቸው ለድህነት ፍለጋ ነው እንጂ ለክርስቶስ ፍለጋ አይደለም። አንድ ሰው መጻጉን መሆን ሲጀምር የሚሳሳተው ትልቁ ነገር ምድ ያዳነውን ሰው ሳይጠይቅ ሳያውቅ ድህነቱን ብቻ ይጠባበቃል። ይሄ ደግሞ ክርስቲያናዊና ኦርቶዶክስ አደለም። ስለዚህ በበገናም ፈውስ እንሰጣለን የሚሉ ሰዎች መጀመሪያ ክርስቶስን ይስበኩ። ፈውስን ለሚፈልጉት ሰዎች መጀመሪያ ክርስቶስን ይንገሯቸው። ከበገናው መዘመር በፊት በገናው ያረጋጋቸዋል ከማለት በፊት ቅዱሳንን መማለድ፣ ድንግል ማርያምን መማለድ፣ ክርስቶስን መለመን መጀመሪያ እሱን ማወቅ ያስፈልጋል ብሎ ቢያስተምሯቸው መልካም ነው። ከዛ በኋላ ነው ፈውስ መስጠት የሚጀምረው። በብዙ ክሊኒኮች ላይ አሁን እየተዘወተረ ያለ ነገር እሰማለሁ ያለው ትላልቅ ሆስፒታሎችም ላይ አንዳንድ ሰዎች በግላቸው በገና ደርጆ ብ ብለው ይጠሩ። አምኖበት ካረጉ ይሁናቸው፣ ጤና ይሁናቸው፣ ፈውስ ግን ክርስቶስን ሳይፈልጉ ድህነት መፈለግ ማለት እንደ መጻጉ መሆን ነው። ኋላ ላይ ክርስቶስን ከወነጀሉት መካከል አንዱ መጻጉ ነበረ። ይህንን በደንብ አድርጎ ታሪኩ ይናገራል። የአዳነውን ክርስቶስ መጻጉ በአደባባይ ምን ብሎታል? ገትሮ አቁሞ ይሄ ነው ያዳነኝ ብሎ ከሶታል። እና እንደ መጻጉ የሚሆኑ ሰዎች እና ወይ እየረዳን ያለ ነው። መጀመሪያ ክርስቶስን ሳይሰበክላቸው ሜዲቴሽን ምናምንቴ ምናምንቴ። ለምን መጀመሪያ ከበገና ፊት ክርስቶስ አይሰበክም? ለምን መምህራን ሄደው ስለ ክርስቶስ መጀመሪያ ሰብከዋቸው ከዛ በገነው ያ ያስፈልጋል። ይያባ ከዛ በኋላ ነው ሌሎቹ ጥያቄዎች መመለስ የሚችሉት እና ሜዲቴሽን ቤተክርስቲያን ውስጥ አለን። መንፈሳዊ የሆነ ሜዲቴሽን አለ። በጸሎት የታገዘ ሜዲቴሽን አለን። በገና ይዘን ወይም መሰንቆ ይዘን እግዚአብሔር የምንለምንበት ሜዲቴሽን አለ። ያ ሜዲቴሽን ግን ክርስቶስ የሚሰብክ ነው እንጂ ይሄ የራሴ ግል ፍልስፍና አይደለም። ስለዚህ ባካችሁ ነው እናስተውሉ። የፈረንጅ አስተሳሰብ እያትመጣን ወደ ቤተክርስቲያናችን አስገብተን ጥፋት ውስጥ ራሳችንና ንግተት እንጠብቅ፣ ቤተክርስቲያናችን፣ ባህላችንን፣ ኦርቶዶክሳዊነታችን እላለሁ። አመሰግናለሁ። ሰላም እግዚአብሔር ይብዛላችሁ።